ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የመጋቢት 292017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጎንደርና ጎጃም ቀጠናዎች ዘመቻ አንድነት ተጠናክሮ እንደቀጠለ ነው። የግንባር መረጃዎችን ይዘናል። በአማራ ርስቶች አንደራደርም ያሉት የአማራ ፋኖ አደረጃጀቶች በእስክንድር ነጋ የሚመራው አፋህድ ትንኮሳ እየፈጸምብን ነው ሲሉ ገልጸዋል። ህወሓትና የትግራይ ጦር የአባረራቸውን ጌታቸው ረዳን አሰናበትኩ ሲሉ አብይ አህመድ አሳውቀዋል። ቀነኔ ክትትል ስታደርግባቸው ከነበሩ የጤና ተቋማ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 ተወስኖ እንዲቀመጥ አድርጓል። የአገዛዙ ኃይል በማንኛውም ሰዓትና ሁኔታ ቀንም ሆነ ሌሊት ከጎንደር የበጋሻው ክፍለ ጦር የሚገጥመንን እርምጃ አናውቅም በማለት እንቅስቃሴያቸውን ሁሉ በዙ 23 የታጀበ ቢያደርጉም ከፋኖች ምትና ሞት መዳን አልቻሉም። ማንም እንደማያድናቸውም እያሳየናቸውን እንገኛለን ሲል ክፍለ ጦሩ አሳውቋል። በዛሬው ውጊያ አገዛዙ ዳግመኛ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበት ተመልሷል፣ ያለው ክፍለ ጦሩ ሰሞኑን በበለሳ ከመከላከያ ከአድማ ብተና እንዲሁም የተለያየ ወታደራዊ ስልጠና ወስደው ከአገዛዙ በግፍ የተባረሩ በርካታ አ አዲስ ኃይሎች እየተቀላቀሉት መሆኑንም አሳውቀዋል። የበለሳ ሕዝብና አርሶ አደር ከጎንደሬ በጋሻው ክፍለ ጦር ጎን በመሆን የብልጽግናን ስርዓት ከስሩ ነቅሎ ለመጣል ቆርጦ ተነስቶ አብሮ ተሰልፎ የህይወት ዋጋ እየከፈለ እንደሚገኝም ተገልጿል። ጎንደሬ በጋሻው ክፍለ ጦር ጥቁር አስፋልትና ከተማ ዙሪያ የማይለቀውን የአገዛዙን ጦር እግር በእግር እየተከታተለ እየመታ መሆኑን አሳውቀዋል። ከጎንደር ሰማይ ስር ውጊያና ግዳጅ ላይ የሚገኘው ክፍለ ጦር በቅርቡ የጥይት ድምጾችን አባይ ማዶ አራት ኪሎ ጥግ ለማድረግ ድርሻችንና ግዴታችንን እየተወጣን እንገኛለን ሲል ገልጿል። በሌላ በኩል የአማራ ፋኖ በጎጃም ሶስተኛ ጎጃም አገው ምድር ክፍለ ጦር ሰከላ ከተማ ትናንት የጀመረውን ውጊያ ዛሬም አጠናክሮ ቀጥሏል። የአገዛዙ ጦርም ዛሬ አስክሬን ሲለቅም እንደዋለ ተነግረዋል። ትናንት ሰከላ ላይ በተደረገ አውደ ውጊያም እስር ቤት በመስበር አርባ የግፍ እስረኞችን ማስለቀቅ መቻሉ ተገልጿል። ከሶስተኛ ክፍለ ጦር ዘንገና ብርጌድ፣ ጊዮን ብርጌድ፣ ሰሜነ ደስታ ብርጌድ፣ ኤፍሬም አጥናፉ ብርጌድ እና ከአምስተኛ ክፍለ ጦር ገረመው ወንዳወቅ ብርጌድ፣ አረንዛው ዳሞት ብርጌድ ተሳትፎበታል። በሌላ በኩል የአማራ ፋኖ በጎጃም ምክትል ሰብሳቢ እና የፖለቲካ ዘርፍ ኃላፊ ፋኖ አስረስ ማረ ግዙፍ የአባይ ድልድይ ላይ ከአጃቢ ፋኖዎች ጋር ሲንቀሳቀስ የሚያሳይ ቪዲዮ ለሮሃ ደርሷታል። የአማራ ርስቶች አንደራደርም ያሉት የአማራ ፋኖ አደረጃጀቶች በእስክንድር ነጋ የሚመራው አፋህድ ትንኮሳ እየፈጸመብን ነው ሲሉ ገለጹ። በወቅታዊ ጉዳይ ላይ የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በጎጃም እና የአማራ ፋኖ አንድነት በጎንደር የጋራ መግለጫ ሰጥተዋል። በህልውና ትግላችን የማናላግጥ የአማራነት ርስታችንን የማንሸጥ በጽኑ አለት ላይ የታነጽን የአባቶቻችን ልጆች ነው ሲሉ በመግለጫቸው አንስተዋል። የአማራ ህዝብ ጸረ አማራ ኃይሎች ቀየው ድረስ ዘልቀው ሰብአዊ፣ ባህላዊ ታሪካዊ ሃይማኖታዊ ህልውናውን ለአንዴና ለመጨረሻ ጊዜ ከምድረ ገጽ ለማጥፋት የሀገሪቱን ብሔራዊ ጦር አዝምቶ በብልጽግና የፓርላማ ሸንጎ ወስኖ ሁሉን አቀፍ የጥፋት ዘመቻ ታውጆበትና ተገዶ የገባበት የህልውና ትግል ውስጥ እንደሆነ አደረጃጀቶቹ ገልጸዋል። የህልውና ትግላችንን ብቸኛ የመዳኛ መንገዳችን አድርገን ሰራዊት በማሰልጠን በማደራጀት ጠንካራና ተነባቢ ወታደራዊና ፖለቲካዊ ቁመናን ይዘን እንገኛለን ያሉት ፋኖቹ በህልውና ትግላችን ጠንካራ አደረጃጀት ስነ ልቦናዊ አካላዊ ሰብዓዊና ቁሳ ዊ ኪሳራ ውስጥ በሚገኘው የስርዓቱ ጦርና የፖለቲካ ኃይል በአራያውና በአምሳሉ በፈጠራቸው የክልሉ ብልጽግና ልዩ ልዩ የሚዲያ ሰራዊት በትግሉ ሜዳም ጭምር ሳይቀር አስርጎ ያስገባቸው አደረጃጀቶች የሚያነሱ የሚጥሏቸው የማደናገሪያ ሀሳቦች ከህልውና ትግላችን አላማና ግብ ለደቂቃን ፈቀቅ የማንለባቸው ጉዳዮች መሆናቸውን አስረግጠን መግለጽ እንፈልጋለን ብለዋል። በእነዚህ የማደናገሪያ ሀሳቦች ዙሪያ የአማራ ፋኖ አደረጃጀቶች የሚከተሉት ጽኑ አቋሞች እንዳሏቸው ገልጸዋል። የአማራ ህዝብ መርስቶችን በተመለከተ የህልውና ትግላችን ለድርድር የማያቀርባቸው ጉዳዮች መሆናቸውን በተለያዩ ጊዜያቶች በሰጠናቸው የሚዲያ ማብራሪያዎች ገልጸናል የሚሉት የፋኖ ኃይሎች፣ ትናንት በመላው አማራ ወልቃይት ብረሳሽ ቀኝ ትርሳኝ እያለ በየአደባባዩ ጉሮሮ እስኪሰነጠቅ የጮሆን ግንባሩን ለጥይት የሰጠውን የመላው አማራ ህዝብ ጩኸትን አሳንሶ ሞቱን አራክሶ አኮስሶና አኮስምኖ የወልቃይትን ጉዳይ የጎንደር የራያ ጉዳይ የወሎ የደራን ጉዳይ የሸዋ እንዲሁም የመተከልን ጉዳይ የጎጃም አድርጎ የነጣ ጠሉ፣ አናሳና ነጣጣይ ትርክት መፍጠር በአዴናዊነት ካልሆነ ከቶ ምን ሊባል ይችላል ብለዋል። ትናንት አብይ አህመድ ጉምቱ የባአዴን ሰዎችን ይዞ በህቡዕ ሲሰራባቸው ከቆዩት አንኳር ጉዳዮች መካከል አማራን በአማራነቱ እንዳይቆም የሚያደርጉ የጸረ አማራ ኃይሎች ድርጅታዊ ፕሮጀክቶች መካከል አንዱና ትልቁ ጉዳይ አማራን በየመንደሩ በክልል የመቀንበብ መንደር ተኮር ፕሮጀክት ትልቁን ስፍራ ይይዛል ሲሉ ገልጸዋል። እንዲህ ያለውን የአማራ ህልውና አጥፊ ፕሮጀክት የህልውና ትግላችን ባይቀድሞ ኖሮ ጉዳዩ ከባድ ነበር ያለም ሲሆን፣ ዳሩ ግን የአማራ ፋኖ በልኩና በወጉ ተገንዝቦ ፖለቲካዊ የሴራ ድሮችን በጣጥሶ የመጥፊያ ፕሮጀክቶችን ቀደን የህዝባችንን የሞት ደብዳቤ ወደ ህይወት የለወጥንበት ሰናይ መንገድ ላይ እንገኛለን። ስለሆነም ስርዓታዊና መንግስታዊ በሆነ መንገድ የተነጠቅናቸው አጽመ ርስቶቻችን የትግላችን የጋራ ጉዳዮች ከመሆናቸው ባሻገር የክልልነት ዲስኩርና ጫጫታዎችን አማራን የመከፋፈያ ብአዴናዊ የአማራ ህዝብ መጥፊያ መንገድ መሆኑን ገልጸዋል። የአማራ ህዝብ አንገቱ አንድ ነው፣ ማንነቱም አማራነት። የተገደል ነው የምንገደል ነው የተፈናቀል ነው የምንፈናቀለው በጅምላ የተቀበር ነው የምንቀበረው በጅምላ የታሰር ነው የምንታሰረው በሙሉ በአማራነታችን እንጂ ሌላ ማንነት ኖሮን እንዳልሆነ የአደባባይ ሀቅ ነው ይላሉ። አደረጃጀቶቹ ከአማራነት ዝቅ የሚያደርግ ማንነት የሚሰጡ በቀይና በመንደር የሚያቧድኑ ተረፈ በአዴኖች ካልሆኑ ከቶ ማንም ሊሆን እንደማይችል እናምናለን። ይሁን እንጂ ከዚህ መሰል አማራዊ አማራዊ አንድነትና ከህልውና ትግላችን በተቃራኒ የቆሙ ኃይሎች የተለያዩ የፋኖ አደረጃጀቶች በአማራ ህዝብ ህልውና ግንባር ቀደም ጠላት የሆነውን የብልጽግና ወራሪ ጨፍጫፊ ሰራዊት ጋሪዮሻዊ ዘመቻ ዘመቻ አንድነት በመደገፍና በመቀላቀል ፋንታ በተቃራኒው በዘመቻ አንድነት ከፍተኛ ድልን እየተቀናጁ በሚገኙት የፋኖ ወንድሞቻችን ላይ በጎንደር፣ በሸዋ፣ በወሎና በጎጃም የጎንዮሽ ትንኮሳ በአፋድ ስም በሚንቀሳቀሱ ቡድኖች ተከፍቶብናል ሲሉ አሳውቀዋል። ከምንም በላይ የአፋህድና የ የአፋህድ ፍዴን ቡድኖች በዘመቻ አንድነት አስደናቂ ጀብዱ እየፈጸመ በሚገኘው የአማራ ፋኖ አንድነት በጎንደር ደቡባዊና ማዕከላዊ ጎንደር ቀጠናዎች በሚገኙ ወንድሞቻችን ላይ ወደ ቀጠናቸው በመግባት ትንኮሳዎችን በማድረግ ከጠላት የማይተናነስ ድርጊት ላይ ተጠምደው ይገኛሉ ብለዋል። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ግጭት ጠማቂ የአፋህድ ቡድን ሚዲያዎች ትናንት ዘመቻ አንድነትን ሲያኮስሱ ከርመው ዛሬ ደግሞ ፈጁን ጨርሱን የሚመስል ጩኸት ማሰማታቸው አፋህድም ሆነ ግጭት ጠማቂ አመራሮቹ የህልውና ትግላችን የማይገዳቸው አካላት መሆናቸውን በአደባባይ አሳይተውናል ሲሉ ይገልጻሉ። አደረጃጀቶቹ ከዚህ ባሻገር በቀቢፀ ተስፋ ውስጥ የሚገኘው የአፋህድ ቡድን ከትግሉ በተቃራኒ ዘረፋና እገታ ውስጥ በመግባት ማህበረሰብን በማሳቀቅ ነውረኛ ድርጊት ውስጥ ተጠምዶም ይገኛል በሚል ያነሱ ሲሆን እንዲህ ያለው ድርጊትም በህልውናው ትግላችን ውስጥ በጥቁር ታሪክነቱ የምንከትበው ከመሆን የዘለለ ሊኖረው የሚችል ምንም አይነት ቁም ነገር እንደማይኖረው መላው ህዝባችን እንዲገነዘበው እንወዳለን በማለት አክለዋል። በአጠቃላይ አንድ መሆናቸው ሀገራችን በአንድ እዝና ሰንሰለት መታገል ጅምር ስራቻችን ጋርዮሻዊ የአጽመርስቶቻችን ጥያቄዎችን የሚያሳብደውና የሚያመው አካል ከአማራ ህዝብ ታሪካዊ ጠላቶች እኩል የሚታይ መሆኑን በአጽንኦት መግለጽ እንወዳለን ብለዋል። ህወሓትና የትግራይ ጦር ያባረረቻቸው ጌታቸው ረዳን አሰናበትኩ ሲሉ አብይ አህመድ ገለጹ። ከሳምንታት በፊት የትግራይ ጦርና ህወሓት በአብይ አህመድ የተሾሙትንና ከአብይ ውጪ የሚያነሳኝ የለም ያሉትን ጌታቸው ረዳን ከስልጣናቸውም ከክልሉም ማባረራቸው ይታወቃል። አቶ ጌታቸው ረዳ የእግድ ደብዳቤ የጻፉባቸው የትግራይ ጀኔራሎች የእርሳቸውን የጊዜያዊ አስተዳደር ከስሩ ገዝግዘው አብይ አያድንህም የሚል መልእክት ሲሰዱላቸው፣ ጌታቸው ረዳም መቀሌን ለቀው ኮብልለዋል። ከመቀሌ ከወጡ በኋላ ስልጣኔን አልለቀኩም የሚል ተደጋጋሚ ንግግር ቢያደርጉም የኢትዮጵያን ፖለቲካ በንቃት የሚከታተል ሁሉ ግን ጌታቸው ዳግም ፕሬዚዳንት እንደማይሆኑ ቀድሞ አረጋግጧል። ታዲያ ህወሓቶች ያባረሯቸውንና አብይ መልሰው መሾም የማይችሏቸውን ጌታቸው ረዳን በመባረራቸው ውስጥ የእኔም ፈቃድ አለበት ለማስባል ጌታቸውን አሰናብቻለሁ ሲሉ አብረው ከተነሱት ፎቶ ጋር አባሪ አድርገው ለጥፈዋል። አብይ በትግርኛ ባስተላለፉት በዚህ መልዕክት ከጌታቸው ጋር ወደፊትም ተቀራርበን እንሰራለን ብለዋል። ሆኖም አብይ በቀጣይስ ህወሓትና የትግራይ ጀኔራሎች ያልፈለጉትን መሪ እርሳቸው እንዳሉት በኢሜይል በተደረገ ምርጫ ይሾማሉ ወይ የሚለው ተጠባቂ ጉዳይ ሆኗል። ያም ሆነ ይህ ከመቀሌ እስከ አዲስ አበባ ከአዲስ አበባ እስከ ዱባይ ባለው እንቅስቃሴያቸው ሁሉ የቀድሞ ጓዶቻቸውን ሲዘልፉና ከብዝቅ ሲያረጉ የከረሙት አቶ ጌታቸው ረዳ መጨረሻቸው ከአብይና ከዶክተር አብርሃም በላይ ጎን መሰለፍ ሆኗል። አብይም በትግራይ ጦርነት ጊዜ ከማንም በላይ ያዋረዷቸውን፣ የዘለፏቸውን፣ ክብራቸውን የነኩትን፣ ሚስጥርና ገመናቸውን ሜዳ ላይ የዘረገፉባቸውን ጌታቸው ረዳን አስተዋይ ነበር ብለዋል። ሆኖም ቂመኛውና በቀለኛው አብይ አህመድ ያን ሁሉ የጌታቸውን ስድብና ዘለፋ የዘነጉት የ የህወሓት አቅም ሙሉ በሙሉ በክፍፍሉ እንዲዳከምላቸው እንጂ ጌታቸውን ይቅር ብለው አይደለም የሚሉም አሉ። ቀነኒ ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎች እያሰባሰበ እንደሆነ ፖሊስ ገለጸ። ፖሊስ ከአንድ ወር ገደማ በፊት በ25 ዓመቷ ህይወቷ ያለፈ ቀነኒ አዱኛ የህክምና ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎችን እያሰባሰበ መሆኑን ገልጿል። ፖሊስ ይህንን ያስታወቀው መጋቢት 27 ዓመተ ምህረት ለዋለው ለፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ነው። በችሎቱ ሞዴል እንዲሁም የማስታወቂያ ባለሙያ በሆነችው ቀነኒ አዱኛ ሞት ፖሊስ ከ15 ተጨማሪ ሰዎች መረጃ መረጃ ሰብስቤያለሁ ብለዋል ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ ማመልከቱ ይታወሳል ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው እጮኛዋ አንዱ አለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበ ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል ፖሊስ ዛሬ በዋለው ችሎት ስትከታተልባቸው ከነበ ነበሩ የጤና ተቋማት ማስረጃዎች ላይ የህክምና ባለሙያዎችን ማብራሪያ እንዲሁም የሰነድና ሌሎች የሰው ማስረጃዎችን ለመሰብሰብ ተጨማሪ የቀጠሮ ጊዜ እንዲሰጠው ጠይቋል። ፖሊስ ከዚህ በፊት የምስክርነት ቃላቸውን የተቀበላቸው 13 ሰዎችን ጨምሮ በአጠቃላይ ከ28 ሰዎች የምስክርነት ቃል መቀበሉን ለፍርድ ቤቱ ገልጿል። በተጨማሪም በሟችና በተጠርጣሪው ስልኮች ላይ የተደረገው የምርመራ ውጤት ባለመድረሱ ተጨማሪ ቀናት እንዲፈቀድለት እንዲሁ ጠይቋል። የድምጻዊ አንዱ ዓለም ጎሳ ጠበቃ በበኩላቸው ፖሊስ አሁንም በተመሳሳይ ምክንያት ተጨማሪ ቀናት እየጠየቀ ነው ሲሉ ቅሬታቸውን አቅርበዋል። ጠበቃው አክለውም የአስከሬን ምርመራ ውጤቱ ተጎጂዋ ሕይወት እያለች ከህንፃው ላይ ወድቃ መሞቷን እንጂ ተገድላ ከህንፃው እንደተወረወረች የሚያሳይ ምንም አይነት ማስረጃ እንደሌለ በመጥቀስ ተከራክረዋል። በተጎጂዋ የተጻፈ ማስታወሻ ደብተር መገኘቱን የተናገሩት የድምፃዊው ጠበቃ ተጎጂዋ ለቤተሰቦቿ ለዘፋኙና ለጓደኞቿ ራሷን ልታጠፋ እንደሆነ ጽፋለች ብለዋል። ጠበቃው አክለውም ተጎጂዋ ከዚህ ቀደም ራሷን ለማጥፋት በተደጋጋሚ መድኃኒት መውሰዷን በመጥቀስ ተከራክረዋል። በተጨማሪም ደንበኛቸውን ለፌዴራል እና የብሔራዊ መረጃና ደህንነት አገልግሎት ያሉ ተቋማትን ማስረጃ የማጥፋት አቅም ስለሌለው የዋስትና መብት እንዲፈቀድለት ጠይቀዋል። ይህ በእንዲህ እንዳለ የተጠርጣሪው ጠበቃ ግለሰቦችና መገናኛ ብዙኃን በችሎቱ ያልተነገሩ ነገሮችን ዘግበዋል ሲሉ አቤቱታ አቅርበዋል። ፍርድ ቤቱ በበኩሉ የመገናኛ ብዙኃን የግራና የቀኝ ክርክርን ሚዛናዊ በሆነ መልኩ ከማስተላለፍ በስተቀር ሀሰተኛ እና ሚዛናዊ ያልሆኑ መረጃዎችን ከማሰራጨት እንዲቆጠቡ አስጠንቅቋል። በመጨረሻም ፍርድ ቤቱ ፖሊስ ያቀረበውን የቀጠሮ ጥያቄና የጠበቃውን